አካባቢ ለሚ ኩራ ክፍለ ከተማ ሀያት ደራርቱ አደባባይ ነው የሚገኘው። እንግዲህ እዚህ አካባቢ የኢሬቻን በዓል ለማክበር ከተለያየ አካባቢ የሚመጡ እንግዶችን ደማቅ አቀባበል እየተደረገላቸው ነው የሚገኘው። እንግዲህ ቦታው የሚያዋስናቸው በጣም በርካታ ወደ ሰሜን አካባቢ የሚገኙ የኦሮሚያ አካባቢዎችና አጎራባጅ አካባቢዎችን በጠቅላላ በዚህ ቦታ ነው የሚያልፉት። እንግዲህ ከለገጣፎ፣ ከሰንዳፋ፣ ከበኬ፣ ከተለያዩ አካባቢዎች የሚመጡ እንግዶችን አሁን እዚህ እየተቀበልን ነው የምንገኘው። እንደምትመለከቱት እንግዲህ አባገዳዎች ሀደ ስንቄዎች፣ እንደዚሁም የለሚኩራ ክፍለ ከተማ እንግዲህ የስራ ባልደረቦችና ወጣቶች እንግዲህ እንግዶችን እየተቀበሉ ነው የሚገኙት። እኛ እዚህ ከደረስንበት ሰዓት አንስቶ እንግዲህ እንግዶችን ውሃ በመስጠት በማሳረፍ፣ የተለያዩ ባህላዊ ጭፈራዎችን በማድረግ እንደዚህ በደመቀ መልኩ እንግዶች እየገቡ ነው የሚገኙት። በጣም ደስ ይላል። ድባቡ በጣም የሚያስደስት ነው። ያነጋገርናቸው ከተለያዩ አካባቢዎች የመጡ እንግዶችም እንደዚሁ በዚህ አቀባበል በለሚኩራ ክፍለ ከተማ በተደረገላቸው አቀባበል ደስተኛ መሆናቸውን ነግረውናል። እንግዲህ ከበስተጀርባባይም እንደምትመለከቱት ነው ጭፈራዎች አሉ። በጣም ደስ የሚል የበዓል ድባብ ነው ያለው። ከኦሮሚያ እንደዚሁም ከተለያዩ ብሔር ብሔረሰቦች የመጡ እንግዶችንም ለመመልከት ችለናል። ሁሉም በአንድ ቋንቋ የሚናገሩት ደስ የሚል በጣም ያማረ የእሬቻ በዓልን ለማክበር እዚህ በመገኘታችን ደስ ብሎናል ነው የሚሉት። በቀጥታ እንግዲህ ከዚህ በመደንሳት በዓሉ ወደሚከበርበት ወደ ስቴዲየም አካባቢ እንግዶቹ አረፍ ብለው እንግዲህ በሙዚቃም ተዝናንተው በቀጥታ ወደዛ የሚሄዱ ነው የሚሆነው። እኛ ዞሩ ዞሩ ብለን ይህንንም አካባቢ ለመመልከት ችለናል። የባሉ ድባብ እጅግ በጣም ፍጹም ሰላማዊ ደስ የሚል ሆኖ ነው እየተመለከት ነው። አሁን በጠቅላላ ያለው የባል ድባብ ይህንን ነው የሚመስለው። በቀጣይ የሚኖረው እንግዲህ እንግዶቹ የመጡ እንግዶች እዚህም ካሉ ወጣቶች ጋር አንድ ላይ በመሆን በዓሉ ወደሚከበርበት ወደ ዋናው ቦታ ወደ ሆረ ፊንፊኔ የሚያመሩ ነው የሚሆነው። ሰለሞን፣ ለጊዜው ያለኝ መረጃ ይሄን ይመስላል። ባልደረባችን ምን ተስኖት ይልማ በገታ መስመራችን አመስምራችን ላደረስከን ዘገባዎች እናመሰግናለን። ባለበት መልካም በዓል መልካም ምሽት ይሁን። ሪፖርተሮቻችንን አሁንም ማግኘታችንን እንቀጥላለን። ተመልካቾች፣ ለኢሬቻ ሆረ ፊንፊኔ ወደ አዲስ አበባ እየገቡ ላሉ ታዳሚዎች በተለያዩ አካባቢዎች ላይ ደማቅ አቀባበል እየተደረገ ይገኛል። በዚህም ከአርሲ፣ ባሌ፣ ሐረር፣ ከረዩ፣ ጉጂና ከሌሎች አካባቢዎች የሚመጡ እንግዶችን በሸገር ሲቲ ኮዬ ፈጬ ክፍለ ከተማ እንዲሁም ቱሉ ዲምቱን ጨምሮ ያሉ ነዋሪዎች እንግዶችን በልዩ ድምቀት እየተቀበሉ ይገኛሉ። ቀደም ሲል በጠቀስናቸው አካባቢዎች ያለው ድባቡ ምን ይመስላል? የእንግዶች አቀባበልስ እንዴት ነው የሚለው ሊነግረን ባልደረባችን እድሉ ፈቀደን በቀጥታ መስመር ላይ አግኝተነዋል። እድሉ እንዴት ቆይተሃል? አንተ ባለህበት አካባቢ በዚህ በኮየ ፈጬ ሸገር ሲቲ አካባቢ ላይ ያለው የእንግዶች አቀባበል ምን ይመስላል? አጠቃላይ የበዓሉ ድባብስ እንዴት ነው የሚገለጸው? አመሰግናለሁ ማህሌትና ሰለሞን እንዴት አመሻችሁ እንኳን ለዋዜማው አደረሰን አደረሳችሁ ለማለት ወዳለሁ መግቢያዎቹ ላይ እንዳነሳችሁት እንደሚታወቀው ዛሬ ከተለያዩ የሀገራችን ክፍሎች የኢሬቻ ሆረ ወሬ ፊንፊኔ ለማክበር የሚመጡ እንግዶችን ወደ አዲስ አበባ መግቢያ ያሉ አቅጣጫዎች ላይ በርካታ እንግዶችን በመቀበል ላይ ነው የምትገኘው ማለት ይቻላል። አዲስ አበባ እንዳጠቃላይ ማለት ነው። እኔ አሁን ባለበት አካባቢ ሸገር ሲቲ ኮዬ ፈጬ ክፍለ ከተማ ነው የሚገኘው። እዚህ አካባቢ ቱሉ ድምቱን ጨምሮ ደማቅ የሆነ የእንግዶች አቀባበል ነው እየተደረገ የሚገኘው ማለት ነው። በተለይ ከዚህ ከቢሾፍቱና አዳማ አካባቢ የሚመጡ ቅድም እንደተቀሰ እንደተጠቀሱት ከአርሲ፣ ከጉጂ፣ ከከረዩ፣ ከሀረር አካባቢ የሚመጡ እንግዶች በዚህ በኩል ነው የሚያልፉትና ከመጣንበት ሰዓት አንስተው በርካታ እንግዶች በዚህ በማለፍና ወደ ዋናው የሚከበረበት በዓሉ ስፍራ እየተመሙ ነው የሚገኙት ማለት ነው። ይህም ደግሞ ዝም ብሎ ባዶ እንዳይሆን አይሆን እዚህ አካባቢ ያሉ ነዋሪዎች፣ የክፍለ ከተማው አመራሮች፣ ወጣቶች፣ ሴቶች፣ አዳሲንቄዎች፣ አባገዳዎች አንድ ላይ በመሆን እነዚህ የሚመጡ እንግዶችን በታላቅ ፍቅር እየተቀበሉ ነው የሚገኙት ማለት ነው። ያነጋገር ናቸው ከተለያዩ አካባቢዎች በተለይ ከሀረር አካባቢ እንግዲህ ሌሊት አካባቢ ነው የተነሱት፣ ወደዚህ ለመታደም ማለት ነው። ብዙ ድካም አለ ጉዞ ውስጥ ማለት ነው። ይሁን እንጂ እዚህ አካባቢ የሚያሳዩት በተለይ ትሉዲንቱ አደባባይ፣ ኮዬ ፈጬ አደባባይ በዚህ የደመቀ አቀባበል በመደረጉ እጅግ በጣም ደሰኞች እና ያንን የመጡበትን ድካም እንደረሱና እጅግ በጣም ደሰኞች እንደዚህ አይነት አቀባበል እንዳልጠበቁና ወደ በዓሉ ለመግባት ታድሰው እየገቡ እንደሆነም ነግረውናል። እዚህ ያሉ ወጣቶችም እንደዚሁም ደግሞ በጣም በደስተኝነት እንግዶችን ሲቀበሉ ተመልክተናል። የተለያዩ የሚበሉ ምግቦችን በማቅረብ የሚጠጡ ውሃዎችን በማቅረብ እንደዚሁም ደግሞ አረፍ ብለው ተጫውተው ተዋውቀው ስለ በዓሉ አውግተው አውርተው እዛ እንዴት ነበር የነበረችበት አካባቢ እንዴት ነበር በዓሉ ቆይታ እንዴት ነበር ዓመቱ እንዴት ነበር በማለት በመጠያየቅ እንግዲህ አንድ ላይ ሲያሳልፉ ተመልክተናል ማለት ነው። በአጠቃላይ በዓሉ እጅግ በጣም በፍጹም ኢትዮጵያዊ ጨዋነት እጅግ በጣም በመከባበር በሰላማዊ መንገድ በመቀባበል የሚደረግ ሁኔታ ነው እየተመለከት ነው። እንግዲህ ኢሬቻ እንደ ሌሎች የኦሮሞ ተወላጆች በተለይ የምናገሩት ከሆነ እሬቻ መከባበር ነው። እሬቻ ፍቅር ነው። እሬቻ አንድነት ነው። ያንን እያንጸባረቅን ያለ ነው እንጂ አዲስ ነገር እያደረግን አይደለም። ኦሮሞ በባህሉ ሰውን መቀበል፣ ሰውን በፍቅር መቀበል፣ ቤቱ አስገብቶ መመገብ፣ እንደዚሁም ደግሞ ማሳረፍ የለመደበት ባህሉ ነው እና በዚህም ደግሞ ይህንን በማድረጋችን እኛ ደስተኞችን በማለት ደስታቸውንም ገልጸውልናል። ከኦሮሞ ተወላጅም በተጨማሪ እንደዚሁም ከተለያዩ የሀገራችን ክፍሎች ሌሎች ብሄር ብሄረሰቦችም ወደዚህ አካባቢ ሲገቡ ተመልክተናል። በተለይም ከሀዋሳ አካባቢ ከሲዳማ አካባቢ የተለያዩ እንግዶች ሲገቡ ተመልክተናል። እነሱም ደግሞ የተለየ አቀባበል ነው የተደረገላቸው እንኳን በሰላም መጣችሁ የሚሉ መፎክሮችም ተመልክተናል። በተለያዩ ባህላዊ አጨፋፈሮች፣ ባህላዊ ምግቦችን በማቅረብ ከኋላችን እንግዲህ እንደምትመለከቱት በሙሉ በአንድ እየታጀበ የባህላዊ ጭፈራዎች እየቀረቡ ነው የሚገኙት። ወጣቶች አንድ ላይ በመሆን የተለያዩ ደማቅ የሆኑ አለባበሶችን በመልበስ ትይንቱንችን በማሳየት እጅግ በጣም ሞቅ ያለ የበዓል ድባብን ያሳየበት መርሃ ግብር ነው ማለት ይቻላል። እንግዲህ እንግዶች እስካሁኑ ሰዓት ድረስ አሁን ባለንበት ሰዓት ድረስ በመግባት ላይ የሚገኙት ከዚህ በኋላ የሚመጡ እንግዶችን በፍቅር በክብር፣ በመቀበል ወደ ዋናው ቦታ እንደሚሸኙ ነው። በተለይ የዚህ አካባቢ የኮዬ ፈጬ የክፍለ ከተማ አካባቢና ቱሉ ዲምቱ ያሉ አካባቢ የሚገኙ የእንግዳ ተቀባዮች የነገሩ ነው ማለት ነው። በአጠቃላይ በደቡብ በኩል ያለው የዋዜማ በዓል ድባብና የእንግዳ አቀባበል መርሃ ግብር ይህንን ይመስላል። በት መስቀል አደባባይ በአዲስ አበባ ኢሬቻ የሚከበርበትን የሆረ ፊንፊኔ በቅርብ ርቀት የሚገኝ እንደመሆኑ በርካታ የባሉ ታዳሚዎች ወደዚህ ወደ መስቀል አደባባይ እየገቡ ነው የሚገኙት። በሆረ ፊንፊኔ የሬፍና ስነስርዓት የሚካሄደው በሌሊት አካባቢ ቢሆንም ከቀኑ 9 ሰዓት፣ 10 ሰዓት ጀምሮ በርካታ የባሉ ታዳሚ ወደዚህ ወደ መስቀል አደባባይ እየተመመ ነው የሚገኘው። በአባገዳዎች አደሲንቄዎች፣ ወጣቶች፣ ሴቶች የተለያዩ አልባሳትን ለብሰው መዝሙሮችንና ጭፈራዎችን እየጨፈሩ ነው ወደዚህ እየገቡ ግቡ የሚገኙት ማለት ነው። አሁን እንደምታዩት መስቀል አደባባይ ደመቅመቅ ብሎ ነው የሚገኘው ከተለያዩ አካባቢዎች ነው የመጡት። እንግዲህ የኢሬቻ አዲስ አበባ ሲከበር በየዓመቱ ከተለያዩ አካባቢዎች ታዳሚዎች ይመጣሉና እኔ ያነጋገርኳቸው ከአሰላ፣ ከወለጋ፣ ከአምቦ እንዲሁም ከተለያዩ ራቅ ካሉ አካባቢዎችም እንደዚሁ በርካታ ታዳሚዎች ገብተዋል። በተለይም ደግሞ ቀልብን የሚስበው የወጣቶች ጭፈራ፣ በርካታ ወጣቶች በቡድን በቡድን ሆነው የተለያየ አይነት ባህላዊ አልባሳትን ለብሰው ኢሬቻን የሚያመሰግኑበትን ኢሬቻን የሚገልጡበትን ጭፈራዎችን እየጨፈሩ አካባቢውን አድምቀውታል ማለት እንችላለን። አንዳንዶችን የባሎችን ታዳሚዎችም እንደዚሁ ለማነጋገር ሞክሬ ነበረ። በተለይም ደግሞ ኢሬቻ ሁሉም ሰብሰብ ብሎ አንድ ላይ የሚያከብረው እንደመሆኑ የአንድነት፣ የመከባበር እንዲሁም ደግሞ የጋራና አብሮነት የሚታይበት በዓል መሆኑ ነው የገለጹልን። ኢሬቻ ከደረሰ ወይ መቼ ነው የሚደረሰው እያልን በጉጉት ከወራት በፊት ስንጠብቀው ነበር እና ዛሬ እዚህ ቀን በመድረሳችን በጣም ደስ ብሎናል፣ የሚል ሀሳባቸውንም ነው ያጋሩን። ከምንም በላይ ያስደሰተን ያሉኝ ደግሞ በአዲስ አበባ ሲገቡ በተለያዩ አቅጣጫዎች እንግዶች አቀባበል ሲደረግልን ነበረ፣ አዲስ አበባ አቅፋና በደስታ ነው ተቀበለችን መስተንግዶም ሲደረግልን ነበረ። ደከማችሁ ወይ አረፍ በሉ እያሉ የሚበሉ የሚጠጡ ነገሮችንም እንደዚሁ እያቀረቡልን አቀባበል ተደርጎልናል። በጣም ደስ የሚል ስሜት ነው ያለው የሚል ሀሳባቸውንም እንደዚሁ አጋርተውናል። በነገራችን ላይ የኦሮሚያ ተወላጆች ወይም ደግሞ የኦሮሚያ ክልል አካባቢ ብቻ ሳይሆኑ ከሌሎች አካባቢዎች እንደዚሁ በዓሉን ለማክበር እዚህ መስቀል አደባባይ የታደሙ በርካቶችንም እንደዚሁ ተመልክቻለሁና በዚህም እሬቻ የመከባበር የአንድነት፣ የአብሮነት በዓል መሆኑን ማሳያ መሆኑንም እንደዚሁ ገልጸውልናል መስቀል አደባባይ ላይ አሁን በርካታ ሰዎች ወይም ታዳሚዎች ይገኛሉ። ነገር ግን ሰዓቱ ገና ነው። አሁንም ከተለያዩ አካባቢዎች በተለያዩ አቅጣጫዎች እየገቡ ነው የሚገኙት። እኔ ከሚገኝበት ከፒያሳ አቅጣጫ፣ ከሜክሲኮ፣ ከመገናኛ እንዲሁም ደግሞ በሳሪስ በኩል አሁንም በርካቶች እየጨፈሩ ወደዚህ እየገቡ ነው የሚገኙት ማለት ነው። ምንም እንኳን አየሩ ቀዝቃዛ ቢሆንም ያለው ስሜት ያለው ድባብ ሞቅ ያለ በመሆኑ የኢሬቻ ወይም የሪፍና ስነ ስርዓት እስኪ ደስ ድረስ በዚህ በጭፈራ በቦታ እንዲሁም ደግሞ ደመቅ መቅ አድርገው እንደሚቆይቱም ነው የነገሩኝ። ለአሁን ያለኝ መረጃ ይህ ነው። እንግዲህ እኔ አሁን የምገኘው በስካይላይት ሆቴል ነው። በዚህ ሆቴል ላይም የኢሬቻ በዓልን አስመልክቶ የሙዚቃ ድግስ ተዘጋጅቶ በርካታ ታዳሚዎች በዚህ ስፍራ ላይ ተገኝተው የሙዚቃ ድግሱን ወይም ደግሞ መድረኩን እየተከታተሉ ይገኛሉ። ከመጀመሪያ ጀምሮ ከመግቢያቸው ጀምሮም የተለያዩ ጭፈራዎችን እየጨፈሩ ነው እየገቡ የሚገኙት። እንግዲህ በሚሊኒየም አዳራሽ የነበረውንም ቆይታ ተመልክቻለሁ፣ ቅኝት አድርጌ ነበረ። በርካታ ታዳሚዎች ተገኝተዋል። እንቅስቃሴያቸው፣ የባህላዊ አለባበሳቸው በጣም የተለየ ና የሚያምር ድባብ ነው ያለው። ከዛሬ ጀምሮ እንግዲህ ዛሬ ዋዜማው ላይ ነው የምንገኘው። ዋዜማውንም አስመልክቶ ነገና ከነጎዲያ በሆራ ፊንፊኔ ና በሆራ ሀርሰዴ የሚካሄዱ በዚህ በአዲስ አበባ ና በቢሾፍቱ የሚካሄዱ በዓላቶችን አስመልክቶ እንግዲህ በዛሬው ዕለት ሞቀደ መቅ ያለ መድረክ ነው እየተካሄደ የሚገኘው። እኔም እንደተመለከትኩት በዚህ በኮንሰርት ላይም ወይም ደግሞ በዚህ በሙዚቃ መድረክ ላይም በርካታ የኪነ ጥበብ ባለሙያዎች፣ ሙዚቀኞች ስራዎቻቸውን በመድረኩ የሚያቀርቡ ይሆናሉ። እነዚህ እነዚህ መድረኮችም እነዚህ ሙዚቀኞችም ቀደም ሲል አንተ እንዳልከው ኢሬቻ እንግዲህ አንድነትን መተሳሰብን፣ ፍቅርን የሚሰብክ በዓሉ መሆኑ ይታወቃል። እንግዲህ በዚህ መድረክ ላይ የሚቀነቀኑ ወይም ደግሞ የሚቀርቡ የኪነ ጥበብ ስራዎች እነዚህን አንድነትን ፍቅርንና ወንድማማችነትን የሚያጠናክሩ እንዲሁም ደግሞ ህብረ ብሔራዊነትን የሚሰብኩ የኪነ ጥበብ ስራዎች ናቸው በመድረኩ የሚቀርቡት ማለት ነው። እያቀረቡም የሚገኙት ማህበረሰቡም በዚህ ስፍራ ላይ የተገኙ ከተለያዩ አካባቢዎች የተውጣጡ ሰዎች ናቸው። እዚህ ቦታ ላይ ተገኝተው በዓሉን ለማክበር በጉጉት እንደመጡ ነው እንግዲህ ስሜታቸው ነው የተገነዘብኩት ማለት ነው። እኔም ተንቀሳቀሼ እንዳየሁት እኔም መታገስ ስላልቻልኩኝ መወዛወዝ ጀምራ ያለው ከነሱ ጋር። እንግዲህ በነገራችን ላይ ቆይታው እዚህ የኪነ ጥበብ ስራ ላይ የተመለከትኩት ሌላኛው ምንድን ነው፣ የተለያዩ አልባሳትን ለብሰው ነው የተገኙት። እነዚህ ታዲያ አልባሳት የተለያዩ ያሉትን ባህሎችን በደንብ የሚተዋወቁበት እርስ በርስ የሚተዋወቁበት የሚግባቡበት እንዲሁም ደግሞ በስፋት ልምድ የሚለዋወጡበት መድረክም ነው። እንግዲህ ከአንደኛው ባህልን የሚተዋወቁበት መድረክ አንደኛው ከሚካሄዱ ትልልቅ ባህሎች መካከል ይሄኛው የኢሬቻ መድረክ አንደኛው ነው ማለት ነው። እንግዲህ የዘንድሮም የኢሬቻ በዓል ኢሬቻ ለሀገር ማንሰራራት በሚል ነው። ይህም ደግሞ ይህ ባህል ኢሬቻ የሚለው ማህበረሰቡ ወደ ፀሐይ ወይም ደግሞ ከጨለማው ወደ ብርሃን ያመጣውን አምላክ የሚያመሰግንበት የሚያመሰግንበት ነው ማህበረሰቡም ደግሞ አንድነትን የሚያጠናክርበት ባህሉን እርስ በርስ የሚተዋወቁበት መድረክም ነው። ስለዚህ የኢሬቻ ባህልን ለማክበር ከተለያዩ አካባቢዎች የተውጣጡ የመጡ ታዳሚዎች ወይም እንግዶች በጣም ደስተኛ መሆናቸው እንዲሁም ደግሞ በጉጉት ሲጠብቁት የነበረ በዓል ነው። ምክንያቱም በዓመት አንድ ጊዜ የሚከበር በዓል ስለሆነ፣ ይህም ደግሞ ወንድማማችነትንና መግባባትን የሚፈጥርበት አንደኛው መድረክ ስለሆነ፣ በጉጉት ጠብቀው ይህንን በዓል ለማክበር በዚህ ስፍራ ላይ መገኘታቸውን የተመለከትኩት እንግዲህ ይህ የሙዚቃ ድግስም ይህንን የአንድነትና ሕብረ ብሔራዊነትን የሚያጠናክር በመሆኑ በደስተኝነትና በአባብሮነት በደንብ አድርገው በፍቅር እንደሚያከብሩት ነው። እንዲሁም ደግሞ ይቅር የሚባባሉበትን መድረክ የሚመቻችበት መሆኑን ነው ታዳሚዎቹ ያነሱልን ማለት ነው። እንግዲህ ነገ ከነጎዳያ የሚኖረውን በዓል በድምቀት እንዲከበራል የዛሬው ጅማሮ ነው ማለት ነው። ስለዚህ ጅማሮ እንደዚህ ከሆነ የነገና ከነጎዳያው ደግሞ በደንብ በስፋት የሚከበር እንደመሆኑ የዛሬው በደንብ ማሳያ ነው። ስለዚህ ለነገም ለነ ከነጎዳያም እንዲሁም ለዛሬውም ለሚኖረው የኢሬቻ በዓል መልካም በዓል እንዲሆን ከወዲሁ እኔም ተመኝቻለሁ ወደ ድግሷ